ረመዳን ሙባረክ ነብያችን ሐዲስ ነው የሚላሉ መንፈጠረ ሳኢመን፣ አንድን ጾመኛ ያስፈጠረ። ደግሞ የምታስፈጠረው በተምር ሊሆን ይችላል፣ ውሃ በውሃ ሊሆን ይችላል፣ በወተት ሊሆን ይችላል፣ በቻልከው ብቻ። መንፈጠረ ሳኢመን፣ ጾመኛን ያስፈጠረ ካነ ለሁ ሚስሉ አጅር ይረ አነሁ ላ የንቁሱ ምን አጅር ሳኢም ሸይአ ከጾመኛው ሰው ምንም አጀር ሳይወሰድበት ግን እሱ የጾሙ የዋለውን አጀር ላንተ ይሰጣ ይሱም ሳይነካ አላህ ለሁሉ መስጠት የሚችል ጌታ ነው። ስለዚህ ረመዳን ላይ በማስፈጠር መሯሯጥ አለብን፣ ሰደቃ በመስጠት ላይ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ ሮመዳን እንዴት ይዛቸዋል? ስራ ጤንነት እንዴት ይዛቸዋል? ሮመዳን እንዴት ነው? ኢባዳ እንዴት ይሳቸኋል? አልሐምዱሊላ እኔ በጣም ደና ነኝ። ስብናላ ዛሬ ትጠይቅ ወላይ ስንት ቀን እንደጾም ነ ራሱራስቸዋል ሆኔ እና ዛሬ ስድስት ቀን ለካ አነሳንለ። ሱብሓናአላ ሮ ኮ ተቆላቆለ በቃ ሄደ ማለት ነው እና የሚገርም ነው እና

ወላይ ላዚ ቤት ተጌላ ዛሬ መስጊድማ አልሄድኩኝም በጣም ደብሮኝ ነበር ማለት ስራም ጥሩ አልጨረስኩኝም እና እና ብርድ ነው ጆርዳን በተለይ ብርድ ነው በጣም ይከብዳል እውነት በጣም ነው የሚባረደው እስኪ ዘወር ዘወር እያልኩ ላሳያችሁ ግቢያችንን ማለት ነው ያው ብዙ ቀን አስፈልቻለሁ እና፣ ይኸው ያው ያው ጨለማ ነው፣ መብራት የለም ማለት መብራት ተባበር ነው። እና ላይክ ሰብስክራይ እያደረጋችሁ አበረታታይ ማለት ነው፣ እንደምታውቁ። ብርድ ደግሞ የበደቀ ራሳችሁ ወይ ላይ ደራርባችሁ ደራርባችሁ ልበሱ። አንጀት ውስጥ ገብቶ ነው የሚሆነው፣ አንጀት ነው የሚገባው። ያ አላህ ወለቴ ነው፣ ወላይ ሰውታ እንደው ያስመሰለ ታሟል። በጣም ነው የሚበርደው። ባላችሁበት ራሳችሁን ጠብቁ። ሰላም ለእናንተ ይሁንልኝ። እና ላይክ ሰብስክራይ እያደረጋችሁ ሸር ዲዩት እያደረጋችሁ እኔ የመዳም ቅርብ ነኝ። ለመዳም እኮ ነው እንዲ እየበረደኝ መቼም እንዲ እየበረደኝ ማ ብዙ ሰብስክራይብ እና ላይክ እንደምታደርጉ እርግጠኛ ነኝ። በጣም በርዶኛል፣ የምሬን ነው አሁን ልገባ ነው። በቃ እንቦጣ ንቦጣኝ አሁን ሊገባ ነው። በቃ ለመንፈስ ቅዱስ ነው። አብ ደግሞ አብ ነው። ወልድ ደግሞ ወልድ ነው። መንፈስ ቅዱስ መንፈስ ቅዱስ ነው። ለኛ ደግሞ ስንት አምላክ አለን? ምክንያቱም አብ ለኢየሱስ አምላኩ ከሆነ አባት ብለው የሚጠሩት ለኛም አምላካችን መሆን አለበት። አዎ ነው ሊሉን ይችላሉ እሺ ኢየሱስን ደግሞ እንደገና ወልድ ልጅ የሚሉት እሱም ለእናንተ አምላካችሁ ነው ካሉን ስንት አምላክ አለብን ሁለት አንድ አብ እግዚአብሔር የሚሉት ሁለት የአብ ልጅ የተባለው ኢየሱስ ለእኛ ሁለት አምላክ አይ አምላካችንማ አንድ ነው ይላሉ ማነው ስንላቸው እግዚአብሔር ነው እግዚአብሔር የእኛ አምላክ ከሆነ ኢየሱስ የማን አምላክ ነው አይ ኢየሱስ እኮ ማለት ራሱ እግዚአብሔር ነው ይሏቸዋል ራሱ እግዚአብሔር ከሆነ ኢየሱስ ወደ አምላክ የሚለው ታዲያ ማንን ነው ራሱን ነው አምላክ የሚለው? ኖ ኖ አብና ወልድ አንድ ናቸው ይሉሃል። ናቸው እነማን ናቸው? ናቸው ከአንድ በላይ ነው እነማን ናቸው? እነ አብና ወልድ ብለን እንቁጠር። አይ እግዚአብሔር አንድ ነው። አንድ ከሆነ ናቸው የሚባል ነገር የለም። ነው ነው ነውና፣ ናቸው በአንድ አረፍተ ነገር ውስጥ አይጠራም። ማይሆን ነገር ነው። ምረጡልን አንዱን ነው ምናልባት ከተከራከርክም አንተ ፈላስፈነህ በፍልስፍና የአምላክን ሚስጥር ጥበብ ልትረዳው አችልም። ይሄ ከሰዋሞ በላይ ነው ይልሃል። በላይ ከሆነ በቃ አትስበከኝ። እኔም በምን የተሊሄድበት የማይገባኝን ነገር ለምትሰብከኝ አለህ? ወይም ለፕሮቴስታንቱ ደግሞ መንፈስ ቅዱስ ስላልገለጸልህ ነው ያልገባህ ይላል። ካልገለጸልኝ ውጅ አልቆመብኝማ። ስለዚህ ነገ ጋህነ ምሳት ለምን ገባለሁ ማስረጃ ባልቆመብኝ ባልገባኝ ነገር። አላህ አንድ ነው የሚለው ግን ቁርአንንም ሳልማር እንዲሁ በህሊና ብቻ የሚገባ እውነት ነው። አንድ የምትለዋ ቤቴ ውስጥ አለች። አባወራው ስንት ነው? የስድስት ልጆች አባት አንድ ነው። ትምህርት ቤት ውስጥ አለ፣ ዳይሬክተሩ ወይም ዩኒት ሊደሩ ስንት ነው? አንድ ነው። መስጂድ ውስጥ አለ፣ ኢማሙ አንድ ነው። ፍርድ ቤት አለ፣ ውሳኔ ሰጪ ዳኛ አንድ ነው። ቤተ መንግስት ውስጥ አለ፣ ያ ሀገር በፕሬዝዳንት የሚተዳደር ወይ በጠቅላይ ሚኒስቴር ወይ በመሊክ በንጉስ አንድ ነው። ታዲያ ይሄን ዩኒቨርስ ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ቀንና ሌሊት ሳይዛቡ በተዋቀረ መልኩ የሚመራቸው ኃይል አንድ ነው። በቃ ክርክር የለውም። ተመልሸ ግን ያንን አንድ ሶስት ብዬ ለመቀበል ግን እንዴት ምን አርጌ ልቀበል? አንድም ሶስት ሶስትን አንድ እንዴት አርጌ ነው የምቀበለው? በሂሳብ ስሌት አይደለም ይሉኛል። እሺ በምን ልቀበል? በእምነት ነው ይላሉ። እምነት ከምንድን ነው የሚመጣው? ከመስማት ነው ይላሉ። መስማትስ ከቃሉ ነው ይላሉ። የቱጋ ነው ታዲያ? በቃሉ አንድም ሶስትም ነው ያለው። እንዴት ነው የምንቀበለው? በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም እንደ መጽሐፍ ቅዱሷ አስተምህሮ ሰባት አጋንንት ያወጣላት ማለት ነው። ከመቃብሩ በስተውጭ ቆማ ጌታዬን ወስደውታል ብላ እያለቀሰች ነበር። ኢየሱስ ከኋላው ሆኖ ማርያም ብሎ ጠራት። እርሱ መሆኑን ስታቅ ረቡኒ አለችው። በብራይስጥ ማለት ነው። እዛው መጽሐፍ ላይ ሲናገር ትርጓሜውም መምህር ሆይ ማለት ነው። ልትነካው ስትመጣ ምን አላት? ቁጥር አስራ ሰባት ላይ አትንኪኝ ገና ወደ አባቴ አላረግኩምና፣ ነገር ግን ወደ ወንድሞቼ ሄደሽ አለ። ወንድም አለው ማለት ነው። ኢሳ እኔ ወደ አምላኬና ወደ አምላካቹ ወደ አባቴና ወደ አባታቹ አርጋለሁ ብሏል ብለሽ ንገሪያቸው አላት። ላካት። ምን ብላ እንድትናገር ለሐዋርያቶች፣ እኔ ወደ አምላኬና ወደ አምላካቹ ወደ አባቴና ወደ አባታቹ አርጋለሁ ብሏል ኢሳ አለይሂ ሰላም አምላኬ አባቴ ብሎ የሚጠራው ማንን ነው ነው? አሁን ጥያቄው እዚህ ጋር እኛን ስትሰብኩን አምላክ ነው ብላችሁናል። አምላክ አድርገን እንድንቀበለው ፈልጋችኋል። እሱ ደግሞ እኔ ወደ አምላኬ ሄዳለሁ ይላል። ማንን ነው አምላኬ የሚለው? እራሱን ነው? አይ እራሱን አይደለም ከተባለ ማንን ነው